ኦፊስ ኦፊሱስ አንተ የገባህበት ማለት ነው። ድጋሜ ያችን ማናት መስኪ ይሄዳል ነበረ

እናንተ ቤት ውስጥ እስከምትኖሩት ድረስ ንብረትነቱ ለእናንተ ነው እንጂ ለእነርሱ አይደለም። አዎ፣ ሃምሳ ብር

ሙሉ የተኛበት ነበር ቤትን። እናንተ ሰዎች ተው ተው ግን ኦይ ሰላም፣ እንዴት ነህ ዮናስ? ደህና ነህ? አይበቃቸውም? ቢበቃቸው ምን ምን አለ? በዛ አድርጌ ትላንት ብሰራ እሱን፣ አሙቂ ፍርጅ ቢኖረን ያው ው ስር አድርገን ፍርጅ እናስቀምጥ ነበር ተባለ ነበር። በዚህ ሰዓት ይሁንጌ፣ እንዴት ነህ? ቀዶ ጥገና ዛሪ አረኩኝ። አታይም እንደ የለበስኩትን ምን ጸሬ ናምጪው በዛው ይሄ ነው የነጌታ ነው። ይሄ ነው ደህና አላ ደህና ነን። ልጅቱ ታውቃለች። አሁን ወጥ ቤቱን ወንድሞቻችን ፍርጇን ነገር አደራበሉ ተረሱን እንዳትረሳን፣ በጸሎታችሁ አስቡን። ፍርጁን ነገር አሁን እዛ ጋውኝ በቃ ላይ ፍራሽ ላይ ቁጭ ብዬ ወይ ፈራኛውን ስልኬን ስጪ። እኔማ ቀን ወጣልኝ፣ ቀን ወጣልኝ። ማርያምን አምላኬ እኮ አይቶኝ ነው። ማንም የለም። ዛሬማ ቆይ እደውልላታለሁ። ጆሮዋ ላይ ዘጋሁባት የእናቴ ልጅ ሄዱ ምን በሉት? አ ይልም እኮ ቆይ፣ ሄዱ እናንተን ገዝቼ ልምጣ። እርሾ ሁለት ብር ነው ከዛ እንትኑ ታገራለሁ። አረ ያለ ሁለት ብር አታስቢ። ቆይ እኔ አልለቅሽም፣ ታቂ አለሽ? አልለቅሽም አንድ ነገር ከጨበጥኩኝ አንድ ነገር ማስቲካ ነኝ፣ ታቂ አለሽ? ከእነ ምኑ

ዘመዶች ምጠልኝ ሰው ያገኝ የመስላቸው ይህን በልጅነታችን ስንዘፍ ነው የነበረ ነው። አትሻዎች በገጠር እግዚአብሔርም የቆየ ድሮ አረ የቆየ የዛሬ የውልሽ የዛሬ የሃያ ምናምን አመት ውይ እናቴ እንደ እየፈጨነ ወፍጮ ላይ እናቴ እንትን ስትል እኔ እየፈጨሁኝ እዘፍ ነው ነበር። ይሄንን እኔ ፈድል እሱን ታያት የሄድባት በይሄድ ምን አገባኝ። እሱ እሱ ያና ማን ነው ፈጣሪውን እኮ ነው ያለው። ታሙ ያለ ጊዜ እኔ አሁን ወደዛ ውስጥ ይሁንዬ ለማንኛውም እንዴት ነው እኔማ እንዲህ ብዬ ሱቅ መሄድ አይቀርም እንዲህ ብዬ ነው የምሄደው ሀገር ጉድ ይበል ለማንኛውም ታጫውቱልኝ ያላችሁ ሰዎችን ሙዚቃ ሳከፍቱ እርሾ ገዝቼ ልምጣ እሺ ኮፒራይት ይዙ። ትናንት ማን ነበር? ማታ ሙዚቃ ከፍቶ ሙዚቃ ከፍቶ የነበረው ትናንት ማታ ሰላም ናት። ጠዋት ስከፍት ሰንፎኝ አደረ ዩቱብ ልኮልኝ መስዬ ኮፒራይት፣ ማርያምን ኮፒራይት እንደውም ቀይ ምልክት ሁለት